አስገድዶ ነው የሰጠሽ? ይሄንን ለፖሊስ ማሳወቅ ያለብን መሰለሽ ሶፊ፣ ስንት ነገር ብለሽኝ፣ ስንት ነገር ተነጋግረን ሶፊ፣ ስንት ነገር

አሁን ትነቃለች። ግን ተራ በተራ እየገባችሁ ተራ በተራ መግባት ያለባችሁ። አንዴ ሰው ፋሹ ጥሩ አይደለም። በዚህ በዛ ብላችሁ ተራ በተራ እየገባችሁ። ትንሽ እንቅልፍ ይዟት ነው እንጂ አሁን ደህና ናት፣ ደህና ነች። አይ አሁን ደህና ናት፣ ምንም አይላትም። ግን እንቅልፍ ይዟት ይዟት ነው። ትነቃለች አሁን ግን ተራ በተራ ይገባቸዋል። ደህና ናት፣ ደህና ናት ግን አተነፋፈሷም ጥሩ ነው፣ ሙቀቷም ጥሩ ነው። ደህና ብቻ አሁን ያለችው ጥሩ ናት። እሱማ ይጠቅማታል ለወሰደችው መዳኒት ለእሷም ጥሩ ነው። በርታት የሚሆናታል። ችግር እዚች ወንበር ላይ ለመሆን ያለብህ እናንተ ሁለታችሁ እንግዲህ

ሶፊ፣ ነቂ። ሶፊ፣ ምን አድርጎች ነው? ንገሊኝ፣ ምንድን ያረጋሽ? ለምዶ ቤቱ ድረስ ይሽ። ሶፊ ሶፊ፣ በናልሽ ሶፊ፣ ንገሊኝ። ሶፊ፣ ምንድን ያረጋሽ? ሶፊ፣ አንዴ ነቂና ንገሊኝ። ሶፊ ሶፊ፣ ምን አድርጎች ነው? ቶፊቅ፣ ቶፊቅ። ሶፊ፣ ንገሊኝ

ሶፊ ስንት ነገር ብለሽ ስንት ነገር ተነጋግረን። ሶፊ ስንት ነገር ቃል ገብተሽ ስንት ነገር ቃል ገብቼልሽ። አቃለሁ ሶፊ፣ ሶፊ አልደረስኩልሽም። መገኘት ባለብኝ ቦታ ላይ አልተገኘሽ። ሶፊ ከጎንሽ ምን ነበር እኮ ሶፊ። ከመቼው እንደዚህ ሻላቀ አቃለሁ። እንደዚህ አይነት ክፍተት መፈጠር አልነበረበትም። አንቺ ማለት እኮ ሶፊ

ሶፊ እነግርሻለሁ አለኩ ፊ ምን ያህል ሴይጣን መሆኑን ነግሬሽ አለኩ። የእንቅልፍ መድኃኒት ሰቶች ነው እሱን አምንሽ ምንም ነገር እንዳታደርጊ ደርግ ብዬሽ ነበር። አ ሴጣን ነው ብዬች ነበር አይደለም? ሶፊ ለምሮ እራስሽን አትጠብቂ። ሶፊ ደህና? ሶፊ ነው ነገር ሌላ ነገር አድርጎሻል። እሱ እንዳወራው የሆነ ነገር አድርጓል ካደረገ እኔ ማድረግ ያለብኝ ነገር አለ፣ አደርጋለሁ። ሶፊ ተረጋግተሽ አስታውሰሽ ንገሪኝ። አድርጓል ሌላ ነገር። ሶፊ ቤት ያለሽ ያደረገው ነገር አለ የምታስታውሽ? ሶፊ እንደዛ ተው አድርጎታ። እሷ አልጋ ላይ ነው ያገኘሁሽ። ሶፊ ንገሪኝ፣ የምታስታውሽው ነገር ካለ ንገሪኝ። ሌላ ነገር አድርጎሻል? ሶፊ በእናትሽ አስታውሰሽ ንገሪኝ። ሌላ ነገር አድርጓል። እንደዛ ተው አድርጎታ። ሶፊ ተረጋግተሽ አስታውሽ። በእናትሽ ተረጋጊ ሶፊ ንገሪኝ። ተረጋግተሽ በስነ ስርዓት አስረጅኝ ሶፊ። እንደዛ ተው አድርጎት ነው? ምን አድርጎሽ? የምታስታውሽው ነገር አለ ሶፊ? ተረጋጊ። በእናትሽ አስታውሽ፣ አስታውሽ። ሶፊ በእናትሽ ንገሪኝ። ዝም አትበይ ሶፊ ንገሪኝ። ምንም አላደረገም

መረጋጋት አለብሽ ሶፊ፣ ተረጋጊ። ግሉኮስ ነው ይጠቅምሻል። ሶፊ ረፍት አድርጊ፣ አትነሺ። አይደለሽም ደህና። ተረጋጊ ሶፊ፣ ገና ብዙ ምርመራ ይደረግልሻል። ተረጋጊሽ። እንዲህ እንደ ቀልድ የምናልፈው ነገር አይደለም ሶፊ። በጣም ብዙ ምርመራ ነው እንዲደረግልሽ የምፈልገው። እሺ፣ ተኛ ኮካ ብቻ አይደለም ሶፊ። ሶፊ መድሃኒት አድርጎብሻል ሶፊ። የእንቅልፍ መድሃኒት ነው የሰጠሽ። የእንቅልፍ መድሃኒት ሰጥቶ ምን እንዳደረገሽ አታቂም ሶፊ። ገና ምርመራ ያስፈልግሻል ሶፊ። ተረጋጊ ሶፊ። አትይኝ፣ ተረጋጊ ሶፊ። አይነቀልም፣ እሺ በይኝ፣ እሺ በይኝ፣ አይነቀልም። ተረጋጊ፣ ብዙ ምርመራ ያስፈልግሻል። ከባድ ነገር ነው። ዶክተር፣ ዋ ብዙ ያልነገረች ነገር አለ። ሶፊ ተኝ ተኝ፣ ተረጋጊ። ትመጣለች፣ ቆይ ተረጋግሽ አሁን እንዴት ነሽ አይደለም አሁን ከቀድሞ ይሻላል የሚሰማሽ ነገር አለ ድካም ብቻ ነው ቅድም እንዳልሽኝ አሁን ማንን ብዬሽ እንጥራለሽ መታወቂያ ሰው እዚህ ካሉት ውስጥ ማንን ብዬሽ እንጥራለሽ ምንሽ ነው እሱ ምንድን ነው የሰጡሽ እስቲ ንገሪ ምንድን ነው እንዴት ነው የሆነው ኮካ ኮካ ሰጠኝና ከዛ ጠጣሁ ከዛ ወደኩ ከዛም በኋላ አላስታውስም ኮካ ውስጥ የሚያስተኛ መድሃኒት ነበረው አስገድዶ ነው የሰጠሽ ይህንን ለፖሊስ ማሳወቅ ያለብን ይመስሻል በመሰለሽ አሁን እንደ ሐኪም ሳይሆን እንደ እህት ሳናግርሽ የበለጠ ነገር እንዳይመጣ ደግሞ በኋላ እዚህ ጋር ያለውን ነገር በአጭሩ መቅጨት ያለብን ይመስለኛል። ጋር ተነጋግረን የሚሆነውን እናደርጋለን በጣም

አሁን ላይ በደረሰበት ሁኔታ ማለት ነው። ነገር ግን እሷ ነቅታ ብዙ ምርመራዎችን ካረግንላት በኋላ የነገረችን ነገር ምንድን ነው፣ የሚያስተኛ መድኃኒት ሰው አስገድዶ እንደሰጣት ነው። ችን ነገር ማለት ነው። ተረጋ የእንቅልፍ መድኃኒት ብቻ ነው እና ይሄ አሁን ትልቅ ወንጀል ነው። እንደ ወንጀልም ኬዝ ሊታይ ይችላል እና ከኋላ ያለውን ነገር እናንተ ማረጋገጥ ብትችል እኛንም ትረዱናላችሁ። ማለት ትንሽ የሆነ ግጭት ነው እና እንኳንም የእንቅልፍ መድሃኒት ሆነ። አሁን ደህና ናት፣ አሁን ደህና ናት። ሰው የምታውቀው ነገር አለ ማለት ነው። ሁ ብቻ ግን ችግር የለም ማስተካከል የምንችለው ነገር ነው። ብቻ ሶፊ ደህና ነው የምልህ። አሁን እኔም እንደ ሴት እሷን በደንብ ከበር ማድረግ ስላለብኝ ወደፊት የሚያሰጋትን ነገር ካለ በደንብ ነው እንትን ማለት ያለብኝ። ና እኔ ማስተካከል የሚችለው ነገር ነው። ማለት አጋጣሚ የተፈጠረ ነገር ስለሆነ በልህ የተደረገ ነው። ስለዚህ እኔ ማስተካከል ይችላል። ብቻ አሁን ሶፊ ደህና ነው፣ እሷ ደህና ናት። ደግሞ ያለውን ነገር እንነጋገራለን። ግን አንተ ምን ማለት ጓደኛ፣ ማለት የፍቅር ጓደኛ እንደዛ ነው። ብቻ በፊት ጓደኛ ጋር በፊት ክሷ ጋር የሆነ አለመግባባት ተፈጥሞና እሱ ነው ይሄንን ነገር ያደረገው ብቻ ግን ይሄ ነገር የተፈጠረው በዛ መንገድ ነው። አሁን ታዲያ እሱ ያው ግልጽ የሆነ ነገር በደንብ አልነገረችም፣ ግን በግድ የዋጠችው የእንቅልፍ መድኃኒት እንዳለ ነው የነገረችኝ። ማለት እሱ ያደረገው እኔ ድንገት ነው የደረስኩት እዛ ቦታ ላይ እና ያው እኔን መበቀል ስለሚፈልግ የሆነ አቅሙን ማሳየት ስለሚፈልግ ነው። በእኔ ምክንያት ነው እንደዛ ያደረጋት። እና ብቻ ሰላም ሷል እሷ ሰላም ናት። ግን ኔክስት ታይም ይሄ ያለመፈጠሩ ምን ያህል እርግጠኛ ናችሁ? ግን መፍታት ባለብኝም እንግዲህ እ ራሴ ይፈተዋል ግዴታ ነው። ምክንያቱም መሀል ላይ አሁን ተወጎርታ የቀረችው እሷ ሁናት ስለዛ፣ ተመልሶ ይ ነገር ከተፈጠረ የአሁኑ በዚህ ያለፈ፣ የሚቀጥለው ደግሞ እንዴት ነው የሚሆነው የሚለው ማስታቀል ነገር አንተ ተነጋግተን